ጡረታ ባይኖርሽ ገንዘብ ባይኖርሽ ኖሮ አዲስ አበባ ውስጥ አትቀመጭም ነበር። እኔ አላልኩም እኔ አላልኩም። እታዬ አዲስ አበባ ተይኝ። እስኪ አትጠይቅም። ገንዘብ ከሌለሽ ታስጠላለሽ፣ ገንዘብ ካለሽ ደግሞ ደስ ትላለሽ። ማርያም ምንም አትልም። ከእኔ ጋር ስትጣይ ግን አዲስ አበባን አገሪቷ ውስጥ በቃ ኑ መሬት ተሰርቷል፣ መንገድ ተሰርቷል። ውስጥ ውስጥ እንደት ነሽ? ውጭ ውጭ ደግሞ እንደት ነሽ? አንቺ ማለት የት ነሽ? አንድ በአንድ ቃል በቃል ለምመልስልሽ ምመልስልሽ፣ ቆይ ጠብቀኝ፣ ቆይ ጠብቀኝ። አዲስ አበባ ታይ ስኪያጠቅ ዛሬ በነገራችን ላይ ጠዋት በአንቺ ቪዲዮ ላይ ጀመርኩትና በቃ ሆዴን አመመኝ። ከትግሎቹ ጋር ሲሰዳዳ ሆዴን አመመኝ። በቃ ሆዴን አመመኝ። ምን ይሻልሻል? ይሻል ቤታ አንቺ ማለት አሁን ለህዝቡ ልታስረጂ ነው የምትሄጂው። ቤታ ባለጌ ናት እሷ፣ የምትከተሉ መሀይምናችሁ ምናምን። ከእንቅልፌ ስነቃ ተሰማችኋል። ከእንቅልፌ ስነቃ አንቺን እያየሁ ነው። ትግሬዎቹን ስትናገሬ አንቺን እያየሁ እየሳቅሁ ነው ያልኩት። አለሽ የሳቅሽ ምንጭ ነበርኩ። ገዝተየኔ ቆንጆ ትበሉ። እኔ እግዚአብሔር አባቴ የሙት ልተዋት ነበር፣ አባቴ የሙትን ልተዋት ነበር ግን ትናንት ነው ትቻለሁ ብያለሁ። ዛሬ ጠዋት ፎቶ ለጥፋት ስትሳደብ ነበር። ምናለሽ? ተራስ ገብተናታል። እሺ ገይዝ ላይክ። እኔስ አላሳዝናችሁም? እኔ እየተሰደብኩ እየተነካው ጸጥ ብዬ መዋል አለብኝ? እኔስ አላሳዝናችሁም? እናቴንን ቁም ነገር እኔ አላሳዝናችሁ። ቻርጀር ሊዘጋል። ታብታብ አድርጉልኝ። እኔ እየተሰደብኩ አይደለ? በማርያም እና እኔ ጸጥ ልበል? ፌር የሆነ ነገር አድርጉ። እግዚአብሔርን እኔ አሁን ትናንትና በአባት እየተቻል ነበር፣ ግን ዛሬ አፏ ልትቀዝም ፈለገች። ተዋት ተዋትኮ፣ እኔ ፈርቻት አይደለም፣ እየበጨጨች ነው ያለችው። እናቴን ሳይ እኔ ችግር የለውም እሄድባታለሁ፣ ግን እየበጨጨች ነው ያለችው። ሁኔታዋ እየበጨጨች ነው ጭራሽ ዛሬ ፎቶ ራሴ ነኝ እኮ የለጠፉ፣ ልከውል እንደ ትንሽ አታፍሬ፣ ቢፎር ና አፍተር ብዬ እኮ ፌስቡክ ላይ። አንደኛ ከፌስቡኬ ነው ያመጣችሁትኝ፣ የፌስቡኬ ማጥፋት ይችላለ። ፌስቡኬ አለኝ፣ ፌስቡኬ ላይ ትችዋል። ሁለተኛ ቲክቶክ ላይ እኔ አይደሉ እንዲ ቢፎር ና አፍተር ብዬ የምፖስተው። አንቺ ኮ እንደዛ የምትዩ ኑሮ የለሽም፣ እንደዛ የምትዩ እኮ ታሪክ የለሽም። ቢፎር አፍተር የሚባል ፎቶ እኮ የለሽም። ድሮ የሚያውነሽ፣ አሁን የሚያውነሽ፣ ምንም እኮ ለውጥ የለሽም። ለውጥሽ ምንድን ነው? ፓንት ባጃክስ ማጠብሽን ትተሻል አሁን ኦሞ ነው የሚታጠበው። ተሻሽለሽ ትንሽ ከድሮ ከፎኮቴያ ትንሽ ተሻሽለሽ ምግብ መብላት ጀምረሻል። ያው ነሽ እኛ አትሊስት ማለት ነው። በኋላ ላይ አስታውስኝ እሺ፣ በኋላ ላይ አስታውስኝ። እኛ ሀብታምንሽ ሶፋ ላይ ተቀምጦ ሶፋ ላይ ከመቀመጥ አልፎ ማለት ነው ሶፋ ላይ ወተን፣ ሶፋው ላይ ወተን፣ አናቱ ላይ ወተን። እንግዲህ ብርቅሽ እሱን ነው አይደል? ሶፋ ብርቅሽ ነዋ። አገር ቤት እያለው የአገር ቤት ቤታችን ምናምን አሳይሻል። እሱን ጠብቂ፣ በተራ በተራ እናያለን። ሶፋ ብርቅሽ ነዋል። ሶፋ ተቀምጣ የሀብታም ልጅ ሶፋው ላይ ወጥቼ ደግሞ ፎቶ ናምጥቼ ያሳይሻል። ወጥቼ ድሮ ሶፋው ላይ ከነ ጫማ ሶፋው ላይ ወጥቼ ፎቶ ናምጥቼ ያሳይሻል። ሶፋን ብርቁ ካውች ብርቋን እግዚአብሔርንን የምን አይነት ኑሮ አድጋ እንደኖረ እንዴት አይነት እንዳደገች፣ የመዳን ያለም ይወቀው፣ መዳን ያለም ይወቀው። አብ ያመጣሽ ፎቶ እኮ አላምርም ጠቁራ ናት አለሽ አላምርም፣ ግን ተኝቼ አላምርም። ጋይዝ ከንፈሪ ራሱ ሞዴል አየሽ ፀጉራችን በፓንክ እየተቆረጠን ሁሉም ፋሽን አልፈነዋል ፎቶ አሁን ልክ ያ ፎቶ ጥቁር የሆነ ብላኬ በእንትን እኮ ነው ብላኬ ፎቶ አለ አይደል እንደዛ ተደርጎ እንደ በቃ እንደ ትልቅ ነገር ራሴ ነው እንክቦ ሰጥኩት አንቺ የአራስ ጨርቅ የአራስ ጨርቅ ሽንት ጨርቅ ጠብቂን ቆይ እኔማ ጠብሴ ነው ዘንድሮ ዘንድሮ ቆይ እስኪ ረማአት ኖሪከል እኔ ቤታይ ነካክተሻቸው ነዋ፣ በቃ አለቀልኝ። በኛ አይፋቱሽም፣ አይፋቱሽም ጌታን አይፋቱሽም። ሳውዲዎች፣ ሳውዲዎች ና ቤሩቶች አይፋቱም። በኮመንት የኮመንት አርበኞች እኮ ናቸው። አረላሽ ቢያቸው ቪዲዮ ሁሉ ነው የሚሰሩብሽ። አንቺ እያሉ ነው የሚመጡብሽ ጌታ። እኔ ደግሞ ቤሩቶችንም ሳውዲዎችን ወዳቸዋለሁ፣ ትመቹኛላችሁ። አረብ ሀገር ኖራ አረብ ሀገር እዛ ስትግማማ ኖራ አረብ ሀገሮችን እንኳን ስታንቋሸሽ ነው የሚገርመኝ። አንቺ ቡጉንጃ መጥያም አልተውም። ጋይስ ለምን አባቷ ነካችኝ? ለምን አባሽ ነካሽኝ? ቆይ ጠብቅኝ፣ ጠብቅኝ። አንቺ መጨቅጨቂት እኔ ቤታይ ነካክተሻቸው አዲስ ቤታ አዲስ አበባ እንትኑ እየደጋገመብኝ ስለሆነ ሊያወርዳል ከዚህኛው ላይ ስልኬ ልልኬ ነው። አሰማችኋለሁ ሪኮርድ ወይ ወይ እዚህ መድሃኒዓለም ሪኮርድ ተይ፣ ድረስ ተዳርሰን እዚህ ድረስ እሷ እኔን ለማስጠላት በእሷ ቤት ሰው ሚጠላኝ መስሏት ነው፣ አይደለ የድሮ ፎቶ ምናምን ብላ ለጥፋ ከጀርባ። በመጀመሪያ ደረጃ

አይቻ፣ የሀብታም ልጅ ሶፋ ላይ ተቀምጦ ይሄንን ቃሌን ያዙ። የሀብታም ልጅ ሶፋ ተቀምጦ ነው ያልቻ። ሶፋ ሶፋ ብርቅ ነው የሀብታም ልጅ ምን ማለት ሶፋው ላይ ከነጫማዬ ማለት ነው፣ ከነጫማዬ ለዛውን። በፎቶ አይደለም ማሳይሽ፣ በዚህ በስልክ አይደለም ማሳይሽ። በፎቶ በፎቶ አምጥቼ በፎቶ አምጥቼ አሳይሻለሁ ከነጫማዬ። እሱ ትልቅ ነገር ከሆነ ማለት ነው በሄል ጫማ ሶፋችን ላይ አናቱ ላይ እንዲቁጭ ብዬበት፣ ጉልላቱ ላይ ቁጭ ብዬበት ያላል። ይሄ ነው መሰለኝ። ቁጭ ብለሽ በሰርጀሪ ተቀደሽ መተሽ ብር ነው የምትፈልጊው፣ እምትሰሪውን፣ ቀባበዩን፣ ብር፣ ህይወትሽን፣ ብር ህይወትሽን አይደለም ቼንጅ እምታረጊበት ጊፍት እየተሰጥሻለሁ እስኪበቃ ድረስ። አሁንም የተፈራረሰውን ነገር ሄደሽ ታሰሪበታለሽ። አንቺ እንደት የለት መሪን ነው ትቻያለሽ? ልጅሽ በዚህ ያህል ደረጃ ቀኬ ተይዛ፣ አንቺ ስለ እኔ ነው የምታወሪው? ልጅ በዚህ ያህል እያሳለች ትኩረት አትሰጫት አሜሪካን ሀገር ብትሆኛ አንቺ ገብተሽ ነበር። ህጻን ልጅ እንደዚህ ማድረግ አትችይም። ኢትዮጵያ ውስጥ ስለተቀመጥሽ ችግር ስለሌለ ነው። ህጻን ልጅ እንደዚህ ቀኬ ከልቧ እየሳለች ታማ አንቺ ስለ እኔ ታወሪያለሽ። ሁሉን እኮ ሰርጀሪ አድርገሽ ጨረሽ። ውቁ አርቲስት አልቀረሽ ማን አልቀረሽ። ሎ የሆነ ይሄን ሰልፍ ስቲማበቅ ሞቷል፣ ሞተሻል። ተነሺና አንቺ ነሽ ዋናው፣ ሀገር የሰርጀሪ አገር ቱርክ የነበርሹ አፍንጫሽን ስትቆል ሁሉን ስሜቱን ስለምታውቂው ሰው ሁሉ ከአንቺ የተሻለ ሲያምር ሲለወጥ ታብጃለሽ። ተለወጪ፣ አንቺ አህያ። እድሜ ልክሽን ሴቱን ሁሉ በሴት ሆነሽ ሴቱን ሁሉ እድሜ ልክሽን ሰርጀሪ ያርገሽ። አሁን ትናንትና እንትናን ሁሉ ሳትቀር ነው ሰርጀሪ የምትለ ዳናዊት አልቀረቻት። ማን ያልቀራት ሰው አለ? ማራማይት አልቀረቻት። አንዲት አርቲስት ትናንትና ሁሉንም ጨረሻቸው። ለምን ትቀኛለሽ? ለውጥ የለሽም አትለው። በሆድሽ ነው አንቺ የተለወጥሽው። የኪራይ ቤት ውስጥ ነው ያሉ አመቱ ሙሉ እኮ እዚህ መተሽ እኮ ማለት ነው ምትለምኙ ምትለምኙ የቤት ኪራይሽን እኮ እንትን ለማለት ነው። ይሄ ምንድነው ቤት ገዛ ምን ያልሽን እኮ ቦርቦር ለመክፈል ለአንቺ አህያ ሌላ ምን አለ። አልገዛሽም፣ አልኖርሽበት የኪራይ ቤት ውስጥ ነው ተዘብዝፈሽ ያለ የምን አባሽ ስለ ለውጥ ነው የምታወሪው። ትናንትና እያቸውታ ሲንግል ማምነኝ ስትል የነበረችዋ ሴትዮ ትናንትና ምንድን ነው ያለችው? የኬኮ አባት ፍሬ ዘርፍሬ ዘርፍሬ ሽፍሰስና የዘርፍሬ ስላለ ንውለድ ከልጅሽ አባት ጋር ኮ እንደሆንሽ ኮንድ ጠንቅቀን እናውቃለን። ሰው ስራው ጫት ቃሚ ስለሆነ ጋራጅ ነው የሚሰራው። ጫት ቃሚ ስለሆነ ቆሻሻ ሰው ሴትን ሲያባልግ ገንዘብ ሲዘርፍ ስለነበረ አውቶማቲሽ ደብቀሹ ለዛ ነው እንጂ ከልጅሽ አባት ጋር አብረሽ እንደምንኖሪ ነው የልጅሽ ምንድነው የባልሽ እናት ጋብረሽ እንደምትወሩ የታወቀ ነው። አያት የምትያት አያትሽ አደለች። አያት ንሳሽና የምን አያት ነው ምትዩ? አባትሽ ነው የሚያላወቅሽ ሰብን አባት አያት ነው የምታወሪው። አንቺኔ ስለኔ ቤተሰብ የምታወሪው አንቺኔ ስለኔ ቤተሰብ የምታወሪው ወይ አንቺ፣ እንጥላ አንቺ ሾርባ ቀቃይ አንቺ ሆዳ የፍየል ጥፍር ሳይቀር ሁሉ ቀቀለሽ የምትበይ ሴትዮ አንቺ ስለኔ የምታወሪ ሂጅ። ይባጠራ ይሄድባታል። ምን ነው ልተወይ ስል የተፈራሽ መሰለሽ። ገና ምናለሽ፣ ተራ ከትሻለሁኝ፣ አሳብድሻለሁ። እንዴት እንዳሳበድኳት ንገራችሁ። ይስ ያወቅኩትኝ ማለት ነው። ትናንትና ራሱ ዛሬ ነዋ፣ ዛሬ ነው። ትናንትና ወታ ላይ ብለ ፎቶ ለጥፋው ሁሉ መሳደብ ጀመረች። አየሽ፣ ማንንም አርገሽ የማታውቂው ነገር ነው። እኔ ቤታ ማስደርግሽ አትችኝም፣ አትችኝም። እኔ ቤታ ማስደርግሽ፣ ማንም ያላደረግሹ ማንም ላይ፣ እኔ ላይ እንድታደርግ ነው ማረግሽ። ገና ምናለሽ፣ ተራ ፓንትሽን ቀዳዳ ፓንትሽን በአጃክስ ያጠብሽን ፓንትሽን ይዘሽ እስክ ዞሪ ነው ማደርግሽ። ከና አጃክስሽ በዚህ እጅሽ ወፍራም አጃክስ በዚህ እጅሽ ቀዳዳ ፓንትሽን ለታሪክ ብለሽ ሚሞሪ እንዳይረሳ ሚሞሪ ብለሽ ያስቀመስሽን ቡታን ታሽን አስዤ ነው ማስወጣሽ። እኔ አይደለውም አንቺ ገና ከዚህ በላይ ነው ቀንድ ማስበቀልሽ። ቪዲዮዎች እግዚአብሔርን ቮይሶቿ ይውረድልኝ አሰማችኋል። ምን ያህል ምን ያህል ምን ያህል እኮ እንደምታደንቀኝ እንደነበር። ቤት የሰው መውደድ አለሽ። እረ ቆይ ጋይስ ይውረድ እየጠበቁን። የሰው መውደድ አለሽ። ሰው እኮ ወድሻል። ዛሬ ስንጣላ ጠብቀሽ እኔ ለምሳሌ በጥሩ ጊዜ ጥሩ ነገር አውርተናል። ጥሩ በደንብ ዲፌንድ አድርጌሻለሁ። ምናም ምናምን የድሮውን ነገር እኔ አልክድም። አንቺ ግን ዛሬ መጥሽ መሀይም ትከተለ የእኛ እውቀቷ መጎርጎር ከሆነ እውቀት ከሆነ በሉ ጎርጉሯ። የኢትዮጵያ ሕዝብ ጎርጓሪ ልታረጊው ምንም ብታመጪ ኮመንትሽን አይተሽም፣ እንኳን ሼማይዝሽም ጋይዝ ዛሬ አሁን ቤታኒዋት የድሮ ፎቶ እንደ እናታ በድሮ በር ያረሰ የለም። በዛ ጊዜ ግን ዘናጭ ነበርኩኝ። ፌስቡክ ላይ አይታችኋል አማሮቼ። ፌስቡክ ላይ ዶፕ የሚባል ፔጅ ነበር፣ የምታስታውስኮን እዛ ላይ እለቀቃለሁ። ላይኩን ተውትኝ፣ በፌስቡክ ይሳ ላይኩ ናፍ። በዛን ሰዓት እንኳን ስታይል አለ፣ በጸጉሬን ቁርጥ ሪሃና ቁርጥ። ምን የቀረኛለ? ልብስ ምን የቀረኛለ? አንቺ ባጃክስ ፓንትሽን ስታጥብ፣ እኛ እንደዚህ በስታይል የለበስ ነው ክራፕታፕ አይቀርም። ምን አይቀራል? ያኔ አንቺ ካርዲገን ምንድን ነው የሚባለው? ካርዲገን የምለው ወይ ንገሩኝ። ይሄ ምን ጃኬ ምን የሚባለው ረጅሙን እሱን ለብሰሽ ሆድሽን ሸፍነሽ እንዲህ እያንጓተሽ ስትሄጂ እኛ በክራፕታፕ ነበር የምናልፈው። እኛ ድሮ ሶሻል ሚዲያ ላይ ቆየን አበት ታዲያ ካንቺ እኩል ወለድ እንዴ? አንቺ ድሮ ሶሻል ሚዲያ ላይ መጣሽ። እኔ ያኔ ማዘሬ ያንን ነገር እንኳን አልጀመረችውም ከአባቴ ጋር ገና ከአባቴ ጋር እየተጀናጀኑ ነበር። አንቺ ሶሻል ሚዲያ ስትጀምሪ ማዘሬን እየለከፈ ነበር አባቴ በዛ ሰዓት። አናቅም ነበር፣ አልተወለድኩም። ሳልወለድ በግድ ተወለጅ፣ ሶሻል ሚዲያ ላይ ከኔ በፊት መምጣት አለብሽ። አንቺ አርጠሻል። ፍሬሽ ለመሄድ ወይም አልሄድም ላይ ነው በድንገት የወለድሽው ፍሬ ይወልዳል። የኬኮ አባት እንውለድ ወሬሽ ሁሉ ግንኙነት ከግን ቢያጣብቅሽ አንችንስ ወይም አምላኬ እኔ እኮ እኔ ዘና ብዬ ምን አገባኝ፣ ጠዋት እነሳለሁ፣ ሄድብሻለሁ፣ ማታ ምጣ። እኔ እኮ ለዚህ ህዝብ ብዬ ነው፣ ማርያምን ለእናንተ ብዬ አንድ ለእናንተ ብዬ ነው። እናቴን ንሳኝን ላቁም፣ አንደኛ እያበደች ሄደች ነው። ሁለተኛ ነገር ይሄ ህዝብ ሰለቸው፣ በቃ አንድ አይነት ነገር ሰለቸው፣ ሰጭቶታል ምናም ብዬ ነው። እግዚአብሔር ምስክሬ ነው፣ ላቁም ያልኩትኝ እንዲ አቁም አልፈቀደችም። ሂጅብኝ ነው ነገሩ። ገና ገና ሞት ሄድብሽ ይሄድብሻለሁ። በድሬዳዋ ባቡር ነው አናትሽ ላይ የሚሄድብሽ የገዛ የሀገር ልጆች። እንግዲህ አዲስ አበባ ተወልጃለሁ ትያለሽ። የትኛው አዲስ አበባ አላቅም፣ የተወለድሽው በሽንኩርት እና በድንች ጭነው አዲስ አበባ ከተውሽው። መድኃኒዓለም የሚወቀው የሸገሬ ልጆች ሸገሬ ያንስ እኔን ነው የሚወዱኝ። እኔ ያው ማታ እንዲ ጉሩፕ ላይ ከፍተው አድንቆ ሲገለጽ ደንግጬ ቤት ታይ። ሳታውቂው ከአዲስ አበባ ተወለድሽ ወደ ድሬዳዋ ሄደሽ ነው እንደ እያልኩ ነበረ ዲያ የሸገር ልጆች ደማቸው ይጠራኛል? እንዴ እያልኩ ነበር። እግዚአብሔርን የገዛ አገር የተወለድኩ ያልሽባቸው ልጆች ራሱ ሰልችቷቸዋል። አንቺ ማየት አይፈልጉም። የትኛው ነው የአዲስ አበባ ላይ ለአንቺ ቆሞ ያየሁትኝ አንድም አላይ። መጨጨቂት ውሎሽ ሁሉ ከአሮጊት ጋር ነው። አሮጊት ስለሆንሽ ነው። ባለፈው እኮ አየን፣ ሽፎን ቤት ሄደሽ ወጣት ለመምሰል ከአሮጊቶች ጋር ተሰብስበሽ የነበረው። እስኪ ለአንቺ የትኛው ሰው ነው ቆሞ እኔን የሚናገረኝ? እንቁርቲ እንዳትያት። እንቁርቲ ልክሽን ነግራሻለች። አልቻልሻትም ቤታን ነው ብላሻለች በራሱ አፍ። እኔ አሁን ሰው አልቻልሻትም ተብዬ እዛ ቂጥ ስር አልወተፍም። ኩራቴ ናየሹ መጠ ይቅርታ ተብዬ እንኳን በእንቁርቲ ና እኔ ቤታ ኩሩ ና። አንቺ ግን ቤታን አልቻልሻትም፣ ጥላሻለች። ሊያ ተብለሽ ቂጥ ስር የምትወጠፊ አንችንሽ ይወንድ ልጅ እኮነኝ አንቺ እከካ አንዴ፣ ጋይዝ ቻርጀር ላስተካክል። ማናባሽ ነክኛለሽ። እፈሳለው እሸናለሁ ትያለሽ። እንዴት አትፈሽ ታዲያ? በቀን ስድስት እየበላሽ ቂጥሽ እስኪ ቀደድ፣ ታምቡርሽ እስኪ ወጠር ድረሳል። በቀን ስድስት የምትበይው እንዴት እንዴት እንትናቲ። ቆይ አንዴ፣ ጋይስ እሺ፣ ላስተካክሉ። ላይቴ ምናምን ወይ ዘንድሮ ወይ ዘንድሮ ላይ ፍሬም ታምሩ። አዎ በስንት መከራው ነው። አስረግጠሽ ነገር አይጣሪ ይሄድባታል። ዛሬ እንዴ ቆይ ጠብቅኝ፣ አንዴ ይ ጠብቅኝ፣ አንዴ ወይ ስማ ፍላይቱ ድምቀሲላል። እችነ አንዴ ቆይ ማሮቻ አንዴ ጠብቁኝ፣ ጠብቁኝ። አንቺ ወዛ አደር አር ጠብቅኝ። አሁን ቻርጅ አድርጓል መሄድ እንችላለን። አንቺ የለቅሶ ቤት ንፍሮ፣ ማንም የዘገነሽ፣ ደግሞ ከኔ ጋር ታውሪያለሽ። አንቺ የነፍሮ ቤት ልክ ንፍሮ ቤት አይታችኋል? ማነው ለቅሶ ቤት አይታችኋል? ንፍሮ ሲዘገን ልክ እንደዛ ነው የዘገነሽ። አንቺን ያልነካ ማንም የለም፣ ማንም የለም። አንቺ እድርቤ